እንደዚሁ ይቅርታ እንግዲህ፣ በነብያችሁ መሐመድ ላይ የመጣውን አንዳንድ እንትኖች ነው አይደለም የሚሉ ነገሮች፣ ለምሳሌ አይሻን ለምንድን ነው እንዴት የስድስት ዓመት ልጅ ስድስት ዓመት ላይ እንዴት እንደዚህ አይነት ለጋብቻ ያን የሚያክል ሰው ተመኛት? መመኘትስ ነበረበት? ይቅርታ እንግዲህ መመኘት ነበረበት ወይ? ዘጠኝ አመትስ ላይ ለምን እንደዚህ አይነት ይህን ይህን የሚያብራሩ ነገሮች ብታስተምሩ ትክክል ነው አይደለም ለምን ሆነ ለማለት በጣም ጥሩ። በስንት አመት ማግባት አለበት ይላል መጽሐፍ? እኔ አሁን ለአቅመ ሔዋን አንድ ሴት ስትደርስ ኖርማሊ ባይብል ላይ ስፔሲፊክ የተቀመጠ ነገር አላውቅም ግን እንደዚህ በመኖር የማውቀው ነገር ለአቅመ ሔዋን የደረሰች ሴት ለአቅመ ሔዋን የደረሰች ሴት አነሰብ ቢባል ሚኒመም አስራ አራት እና አስራ አምስት ነው ያም ለትዳር ብቁ አይደለችም ልጅነትን ፔሪድ ማስረጃ የምን ማስረጃ አይ እኔ እናንተ በመኖር ነው። እኔ አሁን ባይብል ላይ እኔ ጠያቂ ነው ያለ ነው እስከ አንተ ዘንድ ያ ነገር፣ እኔ ትችት ላይ አይደለሁም። እኔ እናንተ ወገናችን ነብይ ሆኖ ያን ያክል ሰው ስለዚህ አንተ በመጽሐፍ ሴት ልጅ በዚህ አመቷ ነው ማግባት ያለባት የሚል ህግ አለ ወይ? አይ እኔም ባይብል ላይ እንደ ህግ እንደ ህግ የተቀመጠውን ባይብልን ዲቴል አላውቅም። መጀመሪያ ብያ አለው። በመኖር በመኖር ውስጥ የሰው ልጅ ሲኖር በይሆን እዚህ ምድር ላይ ስንኖር አንተ ሆንክ እኔ እኔም ልጅ አድርሴ

እና ይህ ነው ሴት ልጅ ለአቅመ ሔዋን መድረሷን የሚያመላክቱ ምልክቶች እነዚያ ነገራቶች ላይ በአይሻ ላይ ተስተውለዋል ወይ ነው ጥያቄው? አሁን በደንብ ተስተውለዋል። አንደኛ ተክለ ሰውነት፣ ሴት ልጅ ምናልባት በእድሜ አይደለም፣ እድሜዋ ትንሽ ሆኖ ሰውነቷ ትልቅ ልትሆን የምትችል ትኖራለች። እድሜዋ ትልቅ ሆኖ ሰውነቷ ደግሞ ትንሽ እየልትሆን ትችላለች። ገብቷቸው አንባረ የእናታችን አይሻ ወይም ደግሞ ከራሷ እንደ በትንስ ማስኪ ምን እንዳለች ሶያ ቡዳሩ ላይ በተዘገበ ሀዲስ እናታችን አይሻ አላህ መልካም ስራዋ ውደድላት ምን አለች? ነቢዩ ሰለላሁ ዓለይሂ ወሰለምን ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰፋ ምግቦችን እናቴ እየቀመመች ትመግበኝ ነበር። ይሄም ተሳካላት፣ እኔም ሰባ ወፈርኩኝ፣ አደግኩኝ ብላ ተናገረች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ እንደደረሰች ቃል በቃል ራሷ መስክራለች አንደኛ ይሄ ሁለተኛ ሁለተኛ የወር አበባም ማየት ይህ ከመድረሱ ምልክት ነው አይታለች ወይ አዎ ይህም ራሷ ስትመሰክር ስትቅልል አድርጋ በዘመኗ ስለነበሩ ሴቶች ስትናገር ኢዛ በለገት ልብንት ቲስዓ ሲኒን ፈሂየ ኢምረአ አለች በዚህ ዘመን አንድ ሴት ልጅ ዘጠኝ ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች ያ ማለት ከልጅነት ዓለም ወጣች ሴት ብላ ገለጸች ናቸው ስለዚህ በዘጠኝ ዓመታቸው ይርዳል ይወራ ባባ ሀይል የሚያውበት ጊዜ ነበረ። ሌላኛው ነገር ስን ማንነቷን እንመለከተውእና እና ከዚህ ዘመን ካሉ ዘጠኝ ዓመት ሴቶች ጋር እናወዳደር። አሁን ገብታቸው እናታችን አይሻ ከሁለት ሺህ ምናምን በላይ ሀዲቶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። በዚህ ዘመን የዘጠኝ ዓመት ልጅ ይህን ታመጡልኛላችሁ? በዘጠኝ ዓመቷ ሆና ይህን ሁሉ ሀዲ ሸምድዳ የያዘች ልታመጡ ልታወጡ ትችላላችሁ? በፍጹም። እናታችን አኢሻ ጦር ሜዳ የምትመራ ሴት ነበረች። በሰሃቦች መካከል በተፈጠረው ኪላፍ የዛኔ በጦር ሜዳ መካከል ላይ ቆማ ላይ የምትመራ ነበረች። የዘጠኝ ዓመት ልጅ ጦር ሜዳ ላይ ቆማ የምትመራ ሴት ነች? አይደለች። ቦታች አላደለ ይህ ነው እና እናታችን አኢሻን በደንብ ስናስተውላት ጊዜ ማንነቷን ሄደን ስናለቅ ጊዜ ከዚህ ዘመን ካሉ ስጋር ነማወቅ ደማ ተወዳደራ። ይህን ሌላ ማስረጃ ደግሞ እንስጣቸው፣ አንድ ነገር እንድታገናዘቡት አዳም ሲፈጠር ጊዜ የስልሳ ክንድ ቁመት ያለው ሰው ነበረ። የማለት ሰላሳ ሜትር ነበር። ዛሬ እንደምናየው ሰው አድጎታችኋል። ከአዳም ጀምሮ የሰው ልጆች ቁመታቸው እየቀነሰች እየደቀቀች፣ ኃጢአትን በሰሩ ቁጥር ጸጋን እየተቀነሰባቸው መጡ። ገብቷል አላ አሁን ያንባት እንደ አዳም አይደለችም። እዚያን ጊዜ ጀምሮ ሰዎች እየቀነሱ እየቀነሱ አዳም ጊዜ ነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜ ከአብርሃም ጊዜ ከነበረው ይበልጣል።

ስልሳ ክንድ አድርጎ ፈጠረው አሉ። ሰላሳ ሜትር ሰው ነበር። የአደም ዘመን ሰው ዛሬ ላይ ቢመጣ ለእርሱ የምትሆን ሚስት ያገኛል? ላያገኝም። የሰላሳ ሜትር ሰው ዛሬ ቢመጣ ለእርሱ የምትሆን ላያገኝም። ለምን አምሳ ሴት አታመጣም? አትሆነው ሁለት ሜትር የማትሞላ ያላቸው ናቸው አየህ ከአዳም ጀምሮ ሰዎች ኃጢአትን ባደረጉ ቁጥር በምድር ላይ ሰውነታቸው እየቀነሰች እየቀነሰች እዚህ ደርሳለች። ስለዚህ ዛሬ አንድ ሺህ አራት መቶ አርባ ስድስት ዓመት በፊት የነበረችዋን ከዛሬዋ ጋር መወዳደር ለማንችል ያሳየናል። ይህ የራሷ ማንነት ስናየው በቃ እኔ ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሻለሁ ብላ የተናገረችው ሐዲስ ቂ ነሱ ይህን ይመስላለች። እኔ ጥያቄ በጥሩ ሁኔታ እንደውም ከነበ አሁን ተበላሽቶብኝ የነበረውን ሜጅ አስተካክለልኛል አንድ ሌላ ተጨማሪ ጥያቄ የምታኝ ደግሞ ጋብቻ ላይ ከአንድ በላይ ያው አቅም ካለው ቅድም እንትን ስትሉ በረምብ ሰምቻለው ማስተዳደር ከቻለ ካልቻለ እንደውም አንድም አይፈቅድም ጥሩ የስ ጥሩ አባባ አቅም አቅም አንድ ሴክስ የማድረግ ነው ወይስ የማኖር አቅም ነው ሁለተኛ ደግሞ ሴቶቹ ላይስ ምን ይፈጥራል ሁለተኛ ሶስተኛ ሆና አንድ ሰው እየበእንትን ሲያደርጋቸው ሴቶቻችሁ ላይ የሚፈጥረው ነገር የለም ወይ? እችኛዋን ፓርት ሰውዬው። በመጀመሪያ ልናውቅ የሚገባው ነገር አምላክ ለምንድን ነው ከአንድ በላይ መደንገግን የፈለገው? አምላክ የደነገገው አንደኛ ለዚህ ትውልድ ብቻ አይደለም፣ ላለፉትም ለነብያትና ለትውልዶቻቸው ተደንግጎ የነበር ነገር ነው። አዲስ አይደለም። ብርቅ አይደለም። አምላክ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱላ ሚን ቀብሊከ ወጃዕልና ለሁም አዝዋጅን ወዘርያ ይላል። ሙሐመድ ሁን በእርግጥም ከአንተ በፊት ነብያቶችን ልክ ያለሁኝ አላ፣ ለእነርሱም ሚስቶችንና መልካም ዘሮችንም አድርጌላቸዋለሁ አላ አያለ ላለፉት ነብያት አምላክ ራሱ እንደደነገገላቸው ተናገረ። ቀጥሎ የተናገረውን አስተውሎ ለምን አላማ እንደሆነ ከአንድ በላይ እንዲያገቡ የደነገገበት ብላለህ። መልካም ዘሮችንም አደረግኩላቸው አለ። አንድ ሙስሊም ከአንድ በላይ እንዲያገባ የተደነገገው የግል ስሜት ጥሙን፣ የወሲብ ጥሙን ለማርካት አይደለም። ማምላክ ይህን ታሳቢነት አድርጎ በፍጹም አይደነግግም። ቁጣላለን ሄድና ቤት ገብቶ አዳላማው ምንድን ነው ከተባለ ቀጥሎ እዛው ሲናገር መልካም ዘሮችን አፍርተው እነዚህ አማኝ ትውልዶች እንዲሄዱ ዘንድ ብቻ ነው።

ወላድና ተወዳጅ የሆነችውን አግቡ ካሉ በኋላ የማግባትን ሚስጥር ከበስተጀርባው የተፈለገበትን አላማ ተራገቡ፣ እኔ የትንሣኤ ቀን በርካታ አማኝ ተውለዶችን አፍርታቸው በመምጣታቸው እደሰትባችኋለሁ አለ። ያ ነው ይሄም ፍላ ብሄ፣ እንዳለ ሆኖ መስፈርቶች አሉት። ዝም ብሎ የሚደነገግ ነገር አይደለም። መስፈርቶች አሉት፣ ከባባድ መስፈርቶች። እነዚህ ከተዋጣ ነው ሰውየው ሊያገባ የሚችለው። እንደኛ የማስተዳደር አቅሙ ሊኖረው ይገባል የማስተዳደር አቅሙ ቀደም እንዳልከው ወሴ ይሄ መስፈርት አይደለም? ያ ማለት በቃ የማድረግ ችሎታ ስላለኝ ላግባ ብሎ ንትን ማለት መደጋገም አይችልም። አንድ ራሱ የማይገባበት ጊዜ ሊኖር ይችላል። የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንደኛ መስፈርት እሱ ነው። ይህን አላህ በቁርአንም ላይ ነብስ ላ ስለም በሐዲስም ላይ ተናግረዋል። አላህ በቁርአን ላይ ሪጃሉ አሪጃሉ ቀዋሙን አለኒሳ ይላል ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ስለ ላሁ ለ ሰለም በሐዲስ ላይ ሲናገሩ ምናሉ? ያ መዕሸረ ሸባብ መን ስተጣዕ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ እርሱ ብቻ ያግባሉ። አያረላ ካልቻለ መግባት አይችልም፣ አይፈቀድለትም። የሰው ህይወት በራሱ ህይወት ላይ ጨምሮ እርሷን ሊያጨናንቃት አይገባም። ያንን እንትን ሊል ይገባል። የማስተዳደር አቅምና ችሎታ እሱ ችሎታ ስላለው ብቻ ማግባት ይችላል ወይ? ላ፣ አይችልም። አይችልም። አቅሙ ለምድ አለበን የሚሞላ ገንዘብ ቢኖረውም ራሱ ይሄ በቂ አይደል። ሌላኛው መስፈርት ምንድን ነው? ፍትሃዊነት። አንዳንድ ሰው ሲያገባ ጊዜ ከሆነ የመጀመሪያ ሚስቱን ትውት ያደርጋታል እና ወደ ሁለተኛ ሚስቱ ላይ ሄዶ ይላተማል። ያቺ ረሰ እንደሌለች ሁሉ ያደርጋል። ይንጋተ ይህን የሚያደርግ ከሆነ አይፈቀድበትም። الله سبحانه وتعالى فإن خفتم ألا تعدلوا فواحدة نعم ፍትሃዊ ያልሆነም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ። ከዚህ በላይ ቢያገባ በዚህ ሰው ላይ ሐራም ነው፣ ክልክል ነው። ፍትሐዊ ባይሆን ያንን ሐቃቸውን መብታቸውን ባያሟላ ምን ይጠብቀዋል ከተባለ አንደኛ የአላን ህግና ስራ አልቅሰዋል፣ ወንጀለኛ ተብሎ ይመደባል። ሁለተኛ የትንሳኤ ቀን ቅጣት አለበት። ነቢያችን ስለ ስለም ሲናገሩ ምን አሉ?

ፋሚሊዎቹ ላይ አሁን የተወለዱት ልጆች ላይ እንደ ቤተሰብ ወንድም እህት ምናምን የመተዋወቅ እድና ይሄ ቤተሰባዊ ፍቅር ይኖራቸዋል ወይ? ከነዚህ ከአራት ሴት የተለያየ የተወለዱት አንድ አባት ሆኖ ምን አይነት እንትን ነው ተሞክሮ ያለው? ምን ችግር አለ? ቤተሰብ ይሆናሉ፣ ቤተሰብ ይሆናሉ። ወንድማማቾች ናቸው። የወንድም የእህት ፍቅር ምናምን ይኖራል በደንብ ይኖራል እንጂ። ይሄ በነቢያቶች ላይ እየነበረ ነው። አንዳቸው ከሌላቸው ጋር እንዲያውም ትስስር ይኖራቸዋል። ወንድማማቾች ይሆናሉ። አንዷ እናት ብትሞት የዛችኛዋን እናት ልጆች ታሳድግላታለች አለች። ያለ እናት አይቀሩም። አየህ፣ እንደዛ ይሆናል። በቃ አንተን በጣም አደንቅ አለው። ጥሩ የማስተማር ጸጋ አለ። አመሰግናለሁ። እሺ አባ እናመሰግናለን ነው። ብዙ ነገር አለ እና ወሊድ መቆጣጠሪያ መጠቀም ሀራም ነው ወይ?

ነገር ግን ይህ ባል ሚስቱን አስገድዶ ተጠቃሚ ማለት አይችልም። ሚስትም ከኋላ ተደብቃ መጠቀም አይቻልም። ሁለቱም ተነጋግረው የሚወስሩት ነገር ይሆናል። እሺ እሺ። ሌላም ጥያቄ አለኝ። ሌላ ጥያቄ ደግሞ ምንድን ነው? አሁን አረቦች አንዳንድ የሚሰሩት ስራ አለ። አሁን እኔ የሚያሰሩኝም ሰራተኞች ነው እና አንድ ምን አለኝ የሆነ ሰው አረቦችን መጥላት ሀራም ነው አይቻልም። እና እኔ መጥፎ ስራቸውን ብጣላቸው መጥፎ ስራዎች አላቸውን? ሊቢያ የምታውቃቸው ከሆነ ብዙ ብዙ መጥፎ አረቦችም አሉ እና እነሱ መጥላት አይቻልም የሚባል ነገር አለ። እንዴት ታየዋል? ማነው እንደዚያ ያለው? ለምን ለምን ሙስሊም አይ ለምን አረብ አይሆኑም። በዘሩ በከለሩ አይደለም። የምንወደውም ሆነ የምንጠራው የሚያደርገው ክፉ ነገር ካለ በዚያ በክፉ ስራ እንጠራዋለን። በኢስላም በዘር በምናምን አይደለም። ነቢያችን ሰለላሁ አለይሂ ወሰለም ሐዲት ላይ ሲናገሩ ምናሉ አላ ኢነ ረበኩም ዋሕድ ወኢነ አባኩም ዋሕድ

አዋጅ ነጮች ከጥቁሮች አትበልጡ፣ አዋጅ ጥቁሮችም ከነጮች አትበልጡ፣ ሁላችሁም በዚህ እኩል ናችሁ ካሉ በኋላ ኢላ ቢተቁዋ የሰዎች መበላለጫ ሚዛን አንድና ብቸኛ የሆነውን ፈጣሪን አላህን በመፍራት ነው አሉ። ያሱ ከፈጣሪ ዘንድ የሚያዘርጋቸው ይህ ማንነት እንጂ ከለር እና ዘር ምናምን ይሄ አይደለም። ይህ የሰዎች መለያ መበላለጫ ሚዛን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ምን አሉ? ኢነላሀ ላ የንዙሩ ኢላ ሰወሪኩም ወኢላ አጅሳቢኩም ወላኪን የንዙሩ ኢላ ቁሉቢኩም ወአማሊኩም አሉ። አላህ ወደ ተክለሰውነታችሁና ወደ ቅርጻችሁ አይደለም የሚመለከተው አሉ። ይልቁንስ ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። ከረ ቀይ የሆነ ጥቁር ከአምላክ ዘንድ መመዘኛ ሚዛን አይደለም። ተክለሰውነትህ አማረህ አስጠላህ፣ አጭር ሆንክ ረጅም ሆንክ ቆማጣ ሆንክ ጉዳይ አይደለም። አምላክ እነዚህ መመዘኛ አይደሉም። ከአምላክ ዘንድ መመዘኛ ሚዛን ምንድን ነው? ልብህና ስራህ ነው። ህሊናና ስራህ ነው። እሺ እኮ በጀማ መጥላት አይቻልም። በጀማ ብጠራችሁም አይችልም ማለት ነው። እሱም ደግሞ ዘረኛ ኮንክም አራ ምንስች ይጀምርበዚ በስራ ትጠላዋለህ። ግልጽ ነው። ለምሳሌ ሰው ልክ እንደ መጥፎ ነገር የሚያደርግ ከሆነ በሚሰራው ስራ ትጠላዋለህ። በጥቅል መጥላት ከሆነ ግን አንድ ሰው መልካም ስራ ይኖረዋል። በዛ መልካም ስራ ጠላው ል ነገር ግን ያ ሰው በሚሰራው ስራ ልክ ትጠላዋለህ። በመጥፎ ስራ ልክ ያንን መጥላት ሲባል እዚህ ቦታ ላይ ያን ሰው ከቻልክ ወደ መልካም ነገር ማመላከትና መጥራትን ያሲዛል። ስለጠላ ዝም ብለ በቃ ሰው ራቀው ማለት አይደለም። ክፉ ሰው ብታገኝ በአካባቢህ የሚሰራውን ስራ ትጠላለህ። ለምሳሌ አስካሪ መጠጥ ሲጠጣ ብታየው በዚህ ስራው ትወደዋለህ ወይ? ያልወደው በዚህ ስራው እጠለዋለሁ። ያ ግን ሰውየውን ጠልተህ ራቀው ማለት ነው አይደለም። ትመክረዋለህ ከዚህ ነገር እንዲወጣ ትገስጸዋለህ። ሌላ አንድ ጥያቄ ያለኝ የመጨረሻ ዘፈን ሀዲስ በቁርአን ላይ ዘፈን ሀራም ነው የሚል ነገር አለ ዘፈን አሁን ዘፈን እንዴት ታይዋለህ? አሁን ጥሩ ጥሩ ዘፈኖች አለውን? ለምሳሌ ስለ ሰላም የሚያወሩ ስለ አንድነት፣ ስለ ፍቅር፣ የተለያየ ስለ እናት እና እንዴት ሀራም ነው ሀራም ሚላለ ሀዲስ ላይ በቁርአን